አሁን ግን የህይወትን የወደፊትን ዕጣ ፈንታ የሚሸከም እቃ ይዟል። በዛች ቅጽበት ኖህ ሁሉንም ነገር ባይረዳም የሚያውቀው አንድ ነገር ነበር፣ እግዚአብሔር ተናግሯል። እግዚአብሔርም ሲናገር ደግሞ ሰው ይሰማል። በማግስቱ ኖህ ቤተሰቡን ሰብስቦ ሁሉንም ነገር ነገራቸው። ሚስቱ በፍርሃት አፏን ሸፈነች። ልጆቹን በአይናቸው ውስጥ ከባድ ጥርጣሬ ያንጸባርቁ ነበረ አባታችን ሆይ ከባህር በጣም የራቅን ነው የምንኖረው እንዴት እንዲህ ያለ ነገር መገንባት እንችላለን አሉት ኖህ መልስ አልነበረውም እምነት ብቻ እንጂ ስለዚህ ልጆቹ በዝምታ ተመለከቱትና ስራቸውን ጀመሩ። ልጆቹ መሳሪያቸውን ሲያዘጋጁ ነው ወደ ከተማ ገባ። ወደ ገበያዎችም ወደ ቤተ መቅደሶችና ወደ ከተማዋ በሮችም ሄደና አስጠነቀቀ። ተመለሱ፣ ሀምሳ ዓመት አላችሁ። መንገዳችሁን አስተካክሉ፣ እግዚአብሔር ልባችሁን አይቷል። መጀመሪያ ላይ ሰዎችም ግራ ተጋቡ፣ ከዚያ ሳቁበት። ዝናብ ለስድስት ዓመታት የጎርፍ መጥለቅለቅ አላየንም አሉት። አንዳንዶችም በጨዋነት ራሳቸውን ነቀነቁ። ሌሎችን ደግሞ ፍራፍሬና የተሰበሩ የሸክላ እቃዎችንም ወረወሩበት። ልጆቹም አንተ ሽማግሌ ጀልባ ሂዷል እያሉ በጎዳናቸው ላይ የሚያሳድዱት ነበር። በየቀኑ ፌዙ እየጨመረ ሄደ። በምድር በዳ ላይ መርከብ ፀሐይ አእምሮን አቅልጦ ነው ይሉት ነበረ። ኖህ ግን ምንም ባያምኑኝም መናገር አለብኝ፣ ምክንያቱም እግዚአብሔር አሁንም እየጠበቀ ነው አለ። ህዝቡ ሲያፌዝበት በአደባባይ ቆመ። ነገር ግን አልተጣላቸውም። በነፍስ የማይነቃነቅ ዛፍ ሆኖ በጸጥታ ቆመ፣ ምክንያቱም አንድ ሰው እንኳ ሰምቶ ቢመለስ ዋግ ልቅ ነውና፣ ምሽት ላይ ከአቧራ ተሸፋፍኖ ክንዱ ላይ በደረሰበት ጉዳትም ወደ ቤቱ ይመለስ ነበር። ነገር ግን በልቡ ውስጥ ሰላም ነበረው። በከዋክብት ስር ሲራመድ የራሱን ሳይሆን ለእነሱ ጸለየ። አንድ አመት አለፈ። መርከቧ ገና ቅርጽ አልያዘችም ነበር። ምንም አይነት የግንባታ ዕቃና የመርከብ መሳሪያ ቦታ ሳይኖር እንጨቱ ከባድ ፀሐዩም አይን አውጣ ነበረ። እያንዳንዱ ግን በእጁ መቁረጥ ለብዙ ኪሎ ሜትሮችን መሸከምና በብረት መቀረጽ ነበረበት። የኖህ ልጆች ጀርባቸው እስኪ ጎብጥም ድረስ ሰሩ። ሚስቱ ምግብ አዘጋጀች፣ እንስሳትንም ያረቡ ነበር፣ ሰብሎችንም ይንከባከቡ ነበር። አሁንም በየቀኑ ይሰብክ ነበር ነገር ግን ማንም አልሰማውም። ኖህ የመጠራጠር ሌሊትና የተስፋ መጀመሪያ። ኖህ በእግዚአብሔር ላይ ፍጹም ባይጠራጠርም በራሱ ላይ መጠራጠር ጀመረ። በዛች ሌሊት ሁሉም ነገር ወደ ተጀመረበት የወይራ ዛፍ የአትክልት ስፍራ ተመለሰ። ዛፎቹ በምሽት ንፋስ